ሀዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሀዲስ ኪዳኑ ክፍል ሀያ ሰባት ነው እንደ ስልሳ ስድስቱ ዓለም ተስማመችበታል፣ የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ፣ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ ሀያ ሰባት መጻሕፍት ናቸው። እነዚህ ሀያ ሰባት መጻሕፍት ስምንት ሰዎች ናቸው የጻፏቸው። ማቴዎስ አንድ፣ ማርቆስ አንድ፣ ሉቃስ ሁለት ዮሐንስ አምስት አቤት ጳውሎስ አስራ ቅዱስ ጳውሎስ አስራ አራት ስንት ሀያ ሦስት ጴጥሮስ ሁለት ያዕቆብ አንድ ይሁዳ አንድ ጠቅላላ ስንት ሆነ ሀያ ሰ በሚያመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁለም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለም? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው። አይደለም? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም፣ ባለቤቱን ዋናውን አግኝተነዋል። እንዲያውም ሄኖክ ሚለው ምንድነው የሰው ልጅ እንዲያውም እግዚአብሔር ጋር ለመኖር ተፈጥሮ እስማ የተፈጥረ ሰብ ለዚ ከመዝ ከማያጽው ሃይማኖቱን በረቆ በቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክ። እና እንግዲህ ቅድም እንዳልኳችሁ የአዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? ሀያ ሰባት አሁን እነዚህ ሀያ ሰባቱ መጻሕፍት ምእመናን፣ ስምንት ሰዎች ናቸው የጻፉት። ስምንት ሰዎች ይጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገሩ ነው ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ ሀያ ሰባቱ ሁሉ መጻሕፍት ስምንቱ ጸሐፍት የጻፏቸው ሀያ ሰባቱ ሁሉ መጻሕፍት ስለማን የሚናገሩት ስለ ኢየሱስ ክርስቶስ ነው ይህን ለማለት የፈለግኩት ለምንድን ነው ከሀያ ሰባቱ አንዱን ብቻ አንጠልጥለን ማመንም መካድም አንችል አሁን ብዙን ጊዜ የመናፍቃን ችግራቸው ምንድን ነው ሮሜን ስምንት ሰላሳ አራትን ነጥቀው ሄዱ ልላቸው የፈለግኩት ምንድን ነው አንዱ መጽሐፍ ላይ ስታገኙ፣ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይህን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐን ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታ ጠምቅ ወሙ በሉ፣ በስም አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተ ክርስቲያን መጥቶ የ40 የ80 ቀን ሕፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ ወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ ወልድ በመንፈስ ቅዱስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምእመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሦስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ የዛሬ ሁለት ሺህ ዓመት ተናግሯል። ዛሬ መምሬ ገብረ ማርያምና መምሬ ወልደ ማርያምም ሲያጠምቁ የዛሬ ሁለት ሺህ ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከእኛም ጋር እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ በአብ በወልድ በመንፈስ ቅዱስም አጥምቋቸው አለ ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው በአብ በወልድ በመንፈስ ቅዱስ ስም ነው አይደለም ማነው ያዘዘው ብያቸዋለው? እራሱ ራሱ ኢየሱስ ክርስቶስ የጻፈው ማን ነው ማቴዎስ በምዕራፍ ስንት በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በአይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎቼን ጠብቅ ግልገሎቼን ጠብቅ ጠቦቶቼን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበረ። ማን ሲያስተምር ክርስቶስ ምን ብሎ ሲያስተምር በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጃ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ደህና አላችሁ? በማን ስም ተጠመቋለ? ማን ያለው? ማን ያለው? ጴጥሮስ። ቅድም ግን የተባለ ክርስቶስ ሲያስተማረ ምን ብሎ ነው? በማንስም አጥምቋቸው አለ። ስለዚህ እንደ ክርስቶስ ትምህርት በማንስም መጠመቅ አለብን። በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት በማቴዎስ ወንጌል ላይ ከሀያ ሰባቱ መጽሐፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው? አይደለም። ሀቁን ነገሩ ግድ የላችሁ ማይዟቸው ላብራራው ስለሆነ ነው። በሉ አልተለያየም። ልድገመው። ጥያቄው ክርስቶስ በማን ስም አጥምቆ አለ? ቅዱስ ጴጥሮስ በማን ስም ተጠመቆ አለ? ስለዚህ የጴጥሮስ ነው የክርስቶስን ትምህርት ነው መያዝ ያለብን? አቤት! ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ። መጽሐፍ ቅዱስ ውስጥ። ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከሀያ ሰባቱ አንዱ ማቴዎስ በማን ስም ተጠመው አጥምቋል? ክርስቶስ በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል? ብያቸዋለሁ። ሁለት ብያቸ አንዱ ወንጌል ነው አንዱ የሐዋርያ ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያ ሥራ ምራፍ ሁለት ቁጥር ሰላሳ ሰባት ላይ ነው። አሁን ይሄ እርቅ የሚባል አለ። መመና ሰው ሲጣላ የሚያስታርቅ ሰው አይደለም። አይ ዛሬ እንኳ የሚያስታርቅ ያለም ታውቁታላችሁ። ላስታርቅ ሂዶ ሰውየው እንኳን መጥፎ ነው፣ ግን አብራችሁ ብትኖር እኮ ጥሩ ነው አላሉ። ሽማግሌው ከሰውየው ቂም አለው አሉ። ባልና ሚስት ሊያስታረቅ ዶ እኮ ነው። ሰውየው አውሬ ነው፣ እንዴት እሱ ጋር እንደኖር? ሻላቅም ግን አብራችሁ ኑሩ። አሁን ሰውየ ሰዓት ለኩሶ አንድ ዶ ነው የመጣው። የዛሬ ሽማግሌ አስታርቅብን ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደ ሰው ይጣላሉ እያልኳቸው ነው እኔ። ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው። መምህራን ናቸው። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል የምንማረው የምናስተምረው አምትን ብንደፋባቸው እንደው አጨብጫብ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉር ነበር፣ ብዙ ምስጢር ነበር። እና ባጭሩ ግን መጻሕፍት አሁን የቅድሞ የሁለቱ ቃላት ተጣልተዋል አልተጣሉም። ሰምታችሁኛል? ተጣልተዋል አልተጣሉም? አንደኛው ምን አለ? ባለቤቱ ምን አለ? እሺ ጴጥሮስ ምን አለ? ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከወዲህ ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው? ሐሰት? ልክ ነው? አይደለም? የማን ቃል ነው? የእግዚአብሔር ቃል ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥነን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን አንችልም። ስለዚህ ያለው አማራጭ ምንድን ነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያስ ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቆ አላለም። አባቴ ያለ የባሕሪ አባቴ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ ባሪያው፣ ታዛዡ፣ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ከአብ ከመንፈስ ከአብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ሰው የሆነው ማን ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ ንገሩኝ፣ አብ ነው ወልድ? በዮርዳኖስ የተጠመቀው እጅግ ነው የተቸነከረው፣ ምራቅ የተተፋበት፣ ሙቶ የተነሳው፣ ያረገው፣ ዛሬ በአብ ቀኝ ያለው፣ በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድር ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለነሶች አዲሱ ትምህርት ምንድን ነው? ኢየሱስ ክርስቶስ ሰኩኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእሱ ሆነ፣ ያለ እሱ የሆነ ምን ምን የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርእስ ወማይለግ ቀዳ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰኩኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስም ተጠመቁ ማለት ምንድን ነው? ስሙ ህይወት መድኃኒት እንደሆነ አውቃችሁ ማለት ነው። ደህና ኋላችሁ፣ እየሰማችሁ ነው። አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ። ስሙ ምንድን ነው ብያቸዋለሁ? ህይወት ነው ከስሞች ወጸገወ ስመ ዘይአቢ እማስማት የሆኑ ከስሞች የበለጠ ምን ሰጠው? ይላል ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ብጨ ፈለቅ ይህን ስም አይተታ ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም ነው። ይሄ ስም የእኛ ስም ታውቁት አላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰውየ እኮ የኔ ብጤ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ቁልቱን ትችላለች። ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላሉ። ብርሃኑ ተብሎ ዓይነስውር ሊቀ ብርሃናት ብለው ዓይነ ስውር ነው ሰውዬው እና ሊቀ ብርሃናት አሉ። የብርሃናት አለቃ ማለት እኮ ነው። ሰውዬው ዓይነ ስውር ነው አሉ። ረባ ካብሮ ሄ በጥባጩን መላከ ሰላም አሉት አሉ። አረ የለ መላከ ሰላም አይባልም፣ መላከ ጽምም አይባልም ያጣላል። መላከ ሰላምም እና አሁን የክርስቶስም ምትክ አልባ ነው። እየሰማችሁ ነው የሚምና ይሄ ስም ውድ ስም ነው። ያው ስም ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? በደንብ ንገሩኝ። አለ የለም፣ በፍጹም የለም። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህን ስም በምንም ተክተው አታውቅም። ይህ ስም የሀዲስ ኪዳን ስም ነው። የድህነት ስም ነው። የስጋ ስም ነው። መቼ የተሰጠ ቃል ስጋ ሲሆን ከእመቤታችን ሲዋሐድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች። ነው ምንለዋለም ስትጸንስ በማር ማይ ጸናደረ በድንግል ማርያም ማይ ጸናደረ ከስጋዋ ስጋ ነሳና ተጸነሰ፣ መድኃኒታችን ያን ጊዜ ተጸነሰ። ሲወለድ ልክ መቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን ምን ስም ወጣለት? ኢየሱስ የሚል ስም ወጣለት፣ ክርስቶስ የሚል ስም ወጣለት። ይሄ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ የተጠማ የተቸነከረ የተሰቀለ የተገነዘ የተቀበረ የተነሳ ያረገ መልሶ የሚመጣ በስሙ የኃጢአት ስሬት የተሰበከበት። ስሙ ዳቦ ነው ይበላል። ስሙ ውሃ ነው ይጠጣል። ስሙ ልብስ ነው ይለበሳል። ስሙ ብርሃን ነው ጨለማ ይገፋል። ህይወት ነው ሞትን ይሽራል። ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ህይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቂያ አለብን። በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው? አይደለም፣ የበለጠ አጸን ነው። ይህን እንደ ወደፊት ደግመን ስናስረዳችሁ ይገባቸው ብለን ተስፋ እና አሁንም ገብቷቸው በፊታቸው ያስታውቀውነት ደህና መሻቸው። እንግዲህ ቅድም እንደተባለው አሁን ሮሜ ስምንት ሰላሳ አራት ላይ ሁልጊዜ ግዜ የሚጠቀጥ ስለ እኛ የሚማልደው የሚል እንደው እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን ምን አለ ነው የሚባለው? ይሄ ይሄ ጥቅሱ በጣም ከመደጋገም ጆሮ ጆሮ አለ እንደው ጆሮ ጆሮ አለ ይባል። የሆነ ወሬ ሲደጋገም እኮ ጆሮ ጆሮ አለ መባል አለበት፣ አይደለም እንደው? መንገድም ሲበዛ ግርግር አለ መባል አለበት። ሁሉም እኮ አለው አሁን በጣም ተደጋግሞ ተደጋግሞ ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለቱ ምን ማለት ምን ማለት ወደ ኋላ ጀምራ ነው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር እራሱ፣ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃ መንገዶች ነው፣ ቅድም ነግሬያቸዋለሁ። በልጁ ያመነ በልጁ ያመነ ሥጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነቢይም መልአክ እራሱ ባለቤቱ የተናገሩ ምንድን ነው ያለን? በኋላ ስመጣ በዙፋን ተቀምጬ ይላል፣ ባለቤቱ ከመይፈልጥ ኖላዊ አባጋ ማጣሌ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎቹ ከበጎቹ ለይቶ በየቦታ በየቦታቸው እንደሚያደርጋቸው እረኛው፣ እኔም ጻርቃንን በቀኜ ሀጣንን በግራዬ አቆማቸዋለሁ ይልና፣ ጻርቃንን እናንተ የአባቴ ብሩካን ወደ ዘላለም ህይወት ግቡ ይላቸው። ምን ስላደረጉ የተራበ ጮክ በሉ የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ ወደ ዘላለም ህይወት ግቡላቸዋለሁ። ይሄንን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል? ንገሩኝ። ለአባቴ ነግሬ አስገባቸዋለሁ ብሏል አላለም። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሀል ላይ ክርስቶስ፣ በቀኝ አንድ ወንበዴ፣ በግራ አንድ ወንበዴ ተሰቅሎ ነበረ። በግራ የተሰቀለውን ታውት እራሱን የረሳ ነው። እኛ ልናስታውሰው አንችልም። መከራ ያላስተማረው እንደ ባለገ ኑሮ እንደ ባለገ ሞት ራሱን ያዋረደው ምን እናደርገውኛል እግዚአብሔር ራሱን ያዋረኛል፣ እኛ ልናከብረው አንችልም። በስተቀኝ የተሰቀለው ግን ምን አለ? አይ ታምራት ይደረግ ጠላቶቹ ይሰድቡታል፣ እሱ ግን የሚያደርጉትን አያውቁምና ይቀርበላቸው ይላል። ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውርውር ይላሉ። መዶሻውን አንጣ፣ ምስማሩን አንጣ እየተባሉ የመከራ ማዕድ ያወርዱበታል ክርስቶስ ላይ ክርስቶስ ግን መልሶ ምን ይላል? አባቶይ የሚያደርጉትን አያውቁምና ይቅር በለው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ። እንደውም የግቢ ተማሪዎች ይኖራሉ ብዬ አስባለሁና አንዱ ባለቅኔ እንዲህ አለ። ይወለጠ ብነ ጣይ መረራ የከ መረራ ሀሞት ዋፍ ሀሞት ዘትበልኦ እስመለመሪር መሪር ሀሞት ጣይመቃልከ አጥፎ አለ ባለቅኔ። የጥንት ቅኔ ነው። ካህናቱ ይሰሙታል። መመና ለእነሱም ትንሽ ጣል እናርግላቸው ብዬ ነው። ደህና ዋላችሁ። ምን ማለት መሰለ ለእናንተ ልተርጉምላችሁ። ጌታ ሆ አለ የወለጠ ብነጣ መረራ ሄከ አይሁድ ያበሉ ኮምጣጤ፣ ያጠጡ መራራ ሐሞት ያንተን ጣፋጭነት አለወጠብንም። ምክንያቱም እነሱ ያጠጡን መራራ ሐሞት ጣፋጭ ቃልህ ሽሮታልና። ልብ አድርጉ። እነሱ ከላይ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባቶ የሚያደርጉትን አያውቁምና የቱ ይጣፍጣል? ቃሉ አይጣፍጥም። አሁን ይሄ ቃል ከመራራ ሃሞት ከጠጣፈ ወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምን ደምሎ አይጉ፣ አሁን ይሄን ወጥ ሰራው ብላ ነው፣ አሁን ይሄን እንጀራ ጋገርኩ ብላ ነው። አሁን ይሄን ጠላ ሰርግ፣ ደምበል ትርጋርጎ በልቶ ሲወጣ አሁን ይሄን ሁሉ ሰው እንደ ከሚያተራምሱ ምን አለ ገንዘቡ በልቶ እኮ እየወጣ ለምን ገንዘብ ያወጣሉ። በል ቁርጡን በልቶ ጠጩን ገልብጦ እያገሳ ሙሽሮቹን እያማ ነው የሚወጣው። እኛ እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የደንም እኛ ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ የሚያደርጉትን አያውቁምና አቁምና እና ባለቅ እኔን ገልብጦ ምን አለ ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አላ አለ እና ቅድም እንደነገርኳቸው እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለው ወንበዴ አየ። የሚያየው ነገር የተገላቢጦች ነው። እነሱ ሁለቱ የተሰቀሉት አቀማንሷቸው ነው ማምለጥ ስላልቻሉ ነው እጅ እግራቸውን ተጠፍረው ህዝቡን አንገሽግሸው ክርስቶስ በሶስት ዓመቱ ወደ ግብፅ ሲሰደድ እነሱ ሌቦች ነበሩ። ይገርማቸዋል። ከሰላሳ ሶስት ዓመት ሊሞት ሲመጣም እነሱ ሌቦች ናቸው። እድሜያቸውን የጨረሱ በግፍ ነው፣ ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው እና ይሄ በስተቀኝ የተሰቀለው ምን አለ በጣም የሚገርም የሚገርም ወንበዴ ነው። እውነቱን ለመናገር እና እባክህ በመንግስት ስትመጣ ምን አለ ኤራቅሊስ እሱ እዚህ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ? ክርስቶስ ራቁቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሀሞት ኮምጣጤ እየጠጣል። የሸዋክል ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም? አይን ሲበራ ግን እዚህ አንተ ስቁል ዲበጸ መስቀል ወአንተ ንቡር ዲበኪሩ አይኑ ጎኑ የተሰቀለውን ሳይሆን እሰማ እያለው ክርስቶስ አየ። ሐዋርያት ሐዋርያት አላስተማሩኝም ነቢያትን አልሰማውም። አላ ፀሐይ ቀጸበት ተኒ ፀሐይ ሲጨልም አየ፣ ታምራቱን አየ። ስለዚህ ወደው ምን አለ አቤቱ፣ በመንግስት ስትመጣ ምን አድርገኝ። እስኪ እንዲያው አስበን በሉ እስኪ ማን ያስበን? በምኑ ሲመጣ በመንግስቱ ሲመጣ። ወዲያው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለው ውሳኔ ነው የሰጠው። እንዲያው በ በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ የሰውየው የሚገርማቸው ከሞላ ጎደልኮ የሞተ ያለ ሰውየው እኮ ነው

እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎተ ጥሩ ነው፣ ልባም ሰው ነው። ለማንኛውም ላብል እንገረውና መልሱን እነግራለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማነው? መማለድ ማለት ለምሳሌ አንድ ምሳሌ ልስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ። እርሶ ማን ነው ስሞት? እርሶ ጠይሙ እርስ ጣቴን ያነጣጠርኩቦት መቼም የሆነ ሰው ላይ ሳላነጣጠር አልቀር ብ ይንገሩኝ። ማነው ስሞት? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና ሰባት ቀን ጠዋት ሁለት፣ ቀን ሁለት፣ ማታ ሁለት ዋጥ ይላችኋል። አይደለም? ተቀበላችሁ፣ ቤታችሁ ገባችሁ። በዶክተሩና በእናንተ መካከል ሰባት ቀን ግንኙነት አለ የለም ምን ምን ተቀበላችሁ መታችኋል ለስንት ቀን ሰባት ቀን ዋጥና ምንድን ነው ያላችሁ ናና ያላችሁ በእናንተና በሀኪሙ መካከል ግንኙነት አለ የለም እንዴት ነው ግንኙነት መረቂቅ ነው እንደ መረቂቅም እሺ ጠዋት መጥቶ አንተ እንትና መድሀኒቱን ዋጥከው እንደ ይላችኋል እናንተ አስር ጊዜ ከምቅም ብላችሁ ስድስቱን አንድ ጊዜ መቃም ትችላላችሁ አችሉም? መብታችሁ ነው መድኃኒቱን ከሰጠ በኋላ በእናንተና በዶክተር ነው በበሽተኛው መካከል ግንኙነት የለም። የእኛ አምላክ ግን ይህን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እሽ፣ ይህን መድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተር ዶቤቱ አልተኛም። ሁልጊዜ በምንጽ ይሄ ቅዳሴ ስጋ ወደሙ ሲቀበሉ ምንድን ነበር? ምንድን ነው ቅዱስ ሀበነ ከሀበኒ ከምእንሳ ዘንተ ስጋ ለሕይወት ዘንበለኩነኔ ይህን ስጋ ያለ ፍርድ ይህ እንደ መቀበል ዘንድ መቀበሉ ስጠኝ ነው። ስጋ ሆና መቀበሉ ስጠኝ ነው። መቀበሉ ነው የሚሰጠን ስጋ ሆና ማሰጥቶን አላል ደፍሬ የበላህ ዘንድ ደፍሬ የጠጣህ ዘንድ ምክንያቴን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንዲበላ ደምህን እንዲጠጣ መድኃኒቱን እንዲውጥ አርገኝ ብለን እንጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝጃቸው አለው። እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደለም። ዛሬም በሰማይ ሆኖ ይቆጣጠረና ከኛ ጋር ነው ሁልጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት። እየሰማችሁ ነው። እኔም በማርያም ስሙ አሁን ክርስቶስ ተነስቷል። ሙቷል፣ ተቀብሯል፣ ተነስቷል፣ አርጓል። በማን ቀኝ ነው ያለው? ባብ ቀኝ ነው ያለው። አሁን ግን ዛሬ እኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከእኛ ጋር አለ የለም? አሁን እዚያ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል። አልተ የሐኪሞች ጠባይ ነ። ምናልባት አንተ ዶክተሩ ለአንተ መድኃኒት ሰጥቶ የሆነ ቦታ ኮ ሰክሮ ሊሆን ይችላል። ወይም ራሱ ታሞ እየማቀቀል ምን ታውቃለህ አንተ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሰው ተዋህደ ነዋል ሥጋዬን የበላ ያላል። እንደውም እዛው ላይ ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር ሆናለሁ፣ እሱም ከእኔ ጋር ምን ይሆናል? ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው፣ ጠዋት ማታ ማለት ነው ስንጾም